ሰላም ሰላም፣ ዩቱብ እንደምናላችሁ፣ ሁሉ አማን ሁሉ ሰላም በያላችሁበት አሪፍ እና ምርጥ ጊዜ እያሳለፋችሁ እንደሆነ ተስፋ አደርጋለሁ። ዛሬም እንደተለመደው በሌሎች ቪዲዮዎች ላይ በጋራ ሪያክት ልናደርግ ተገናኝተናል። ከዛ በፊት ግን ያው ኢድ ስለነበረ ትናንት እንደ እኔ ኢድን ለምታከብሉ ለሁሉ ሙስሊሞች እንኳን ለኢድ አልፈጥር በሰላም አድረሳችሁ ላለሁ። ከዛ በተጨማሪ እንግዲህ ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን ደግሞ ላይክ እያደረጋችሁ እንቀጥላለን።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 አው ብር ቢኖር ጥሩ ነው፣ ግን ሁሉንም ነገር ማድረግ አይችልም። ቅድሚያ እንደው የምንሰጠው ስነ ምግባር ቢሆን አሪፍ ነው። እሱ እንደተናገረው ስነ ምግባር ከሌለው በጣም ለመግባባት እንኳ ይከብዳል። መጀመሪያ ማለት ነው፣ ስለ ገንዘቡ ከማውራታችን በፊት። ምክንያቱም ገንዘብ ቢኖር አሪፍ ነው። ገንዘብ ግን ለራሱ ነው የሚጠቅመው፣ ለሌላኛው ሰው ላይጠቅመው ይችላል። እና አንተን በሌላኛው ሰው ጥሩ ሊያስብልህ የሚችለው መጀመሪያ ስነ ምግባር ሲኖርህ እና ያንተን ሰብአዊ ማንነት እና ኳሊቲ ማየት ስንችል ነው ማለት ነው። በስነ ምግባር ለጠበቃው አንዱ ዓለም ጎሳ ምን አለው? ኮንሰርት እኮ አለብኝ ንገርልኝ። ኮንሰርት ለፋሲካ፣ ለፋሲካ ለአንዳንድ ጉዳዮች ኮንሰርት አለብኝ ንገርልኛል። ጠበቃው ደግሞ እሺ እነግርልሀለሁ፣ ምን ችግር አለ። ጠበቃው እግዚአብሔር ይስጥ እግዚአብሔር ይስታጋልጽልኝ። የራስህ ጠበቃ ተጫወተበት፣ የራሱ ጠበቃ ተጫወተበት። ጠበቃው ደንበኛ ኮንሰርት ዝግጅት አለበት፣ አመት ባልክ በኋላ ብዙ ዝግጅቶች አሉ። ለሱ ሲባል በዋስትና ይለቀቅና ኮንሰርቱን ያዘጋጅ። ማን ነው ጠያቂ? መቼም አንድ ጠበቃ የሚጠይቅላ አንተ ያልከውን ነገር ነው። መቼም ጠበቃ ያልተባለውን የተቀጣሪ ነው ጠበቃ ማለት። ለእኔ ብሎ የሚከራከር ነው እኔ ስል ነው የምትናገረው ጠበቃው ያጠፋው ነገር የለም ጠበቃው ይከፈለዋል ይሸቅላል ምንድን ነው እባክ ኮንሰርት እንኳን አስቡት ያች የሚወዳት የሚወዳት እጮኛው በድንገተኛ ህመም አልፋበት እሱ ኮንሰርት አማረው ዘፈን አማረው እዚህ ጋር ማለት የምችለው ምንድነው፣ እውነት ለመናገር ይከብዳል። ማለት አንደኛ ያው ያንተ የምትወዳት ሞታ፣ ሁለተኛ ደግሞ ለቤተሰቦቿ ራሱ ሪስፔክት ሊኖርህ ይገባል። እንትንም ቢኖርህ የምትሰራው ነገር ምናምን ቢኖርም ግን ደግሞ የሷ ቤተሰቦችን ማሰብ አለብህ። ያላቸው ሀዘን ላይ ናቸው ምናምን አንተ ለኮንሰርት ምናምን አዘጋጅተህ ለመዝፈን ምናምን፣ እሷ ሞታ ቤተሰቦቿ እያዘኑ ምናምን፣ ትንሽ ሪስፔክት ያስፈልጋል። እሱን ራሱ የምትሰርዘው ነገር ነው እንደዚህ አይነት እዚህ ታይም ላይ። ግን ደግሞ በሌላ ሳይዱ ደግሞ ስናየው ምናልባት ኢፍ ንጹህ ከሆነ ምንም ማለት በሞቷ ላይ ምንም አይነት እጁ ከሌለበት ምናምናም ህይወት ይቀጥላል እና በዛ አይነት መንገድ ስናየው መቼም ህይወት አይቆም። በህይወት ላለ ሰው የሞተው ያሳዝናል ምናምን፣ ግን ደግሞ የምትሰራው ነገር ካለ ይቀጥላል ህይወት እና በዛ መንገድም ልናየው እንችላለን። ግን ያው ዞሮ ዞሮ ታይሚንግ ያስፈልገዋል እና ማሸሽ፣ ወደፊት ማሸሽ ይቻላል ማለት ነው፣ ንጹህ ከሆነ ምናምን፣ ምንም ነገር ከሌለበት ኮንሰርቱን ወደፊት ቀን ማራዘም ማለት ነው። እንደዛ የሚቻል ይመስለኛል። ስለዚህ በዚህ አይነት መንገድ ቢያስኬድ የሚል ሀሳብ አለኝ። ጠንካር ሳረገው ማለት ከምዕራባውያን ፍልስፍና አንድ መልካም ነገር ካመጣችሁ የህይወቴን ፍልስፍና ቀይራለሁ እኔ ፍጽም ማለት ነው። ለምሳሌ ከምዕራባውያን ፍልስፍና መልካም ነገር ካገኘት ማለት ነው ደፍነት እኔ የህይወቴን ፍልስፍና መቀየር አለብኝ። የሰው ልጆቹ ውድቀት ሰው ልጅ ከወደቀ እንደምዕራባውያን ነው እኔ እንደዛ ሲወጣ የሰው ልጅ ማንነቱ ሲወቅ ከፍጥረቱ ሲወጣ እሚሆነው ምዕራባዊ ምዕራባዊ ምን አይነት ነው ካላችሁ ሂዱና እዩዋቸው፣ የራሳቸውን ዜናዎች የሚያወሩበትን አሁን በዚህ ሰዓት የሚያስጨንቃቸው ምን እንደሆነ እነሱን እዩዋቸው። እንደዛ እንድንሆን አልፈልግም ብቻ ሳይሆን እንዳንሆን መስራት አለብን። ራሱ ይሄ ፐርፐዝሊ አስበን ማቀደ እንደነሱ እንዳለ እንዳለ እንዳለ አለም አሁን እየተሰራ ያለው እንደነሱ ለመሆን ነው። እንደነሱ ለመሆን ሳይሆን እንደነሱ ለመምሰል ነው። በመሆንና መምሰል ማለት በጣም ከባድ ምክንያት ነው። አሁን ለምሳሌ የኔ ልብስ ለብሰ ፊኔ መንጸራለክ እኔ ልመስል ትችላለህ፣ እኔ ምን ግን አችልም። አሁን እኛ እየጣርን ያለን እነሱን ለመምሰል ነው። እነሱን ለመምሰል ውስጥ ደግሞ ሲሆን የነሱ ዞር ስታርቷል አይደል? ይሁን መጨረሻው ዝቃጩን እነሱ እሱ ነው ማለት ሀሳቡ ያስማማናል ብዬ አምናለሁ። በተለይ ደግሞ መጨረሻ ላይ የተናገረው ነገር ለመምሰል የምናደርገው ጥረት ማለት ነው። መሆንና መምሰል ይለያያል ያለው ነገር በጣም ትክክል ነውና እኛ እነሱ የሚለብሱትንም የነሱን ነው የምንከተለው። ምናምን ምናልባት እሱ ሙሉ በሙሉ ዌስተርኖች ጋር ምንድን ነው የምንወስደው? ምንም አይነት ፖዘቲቭ ነገር የለም ያለው ላይ እንደ አንድ ለማንሳት ምናልባት ይሄ ኢንአይሶሌሽን ማለት ነው ለብቻው እንደዚህ በቴክኖሎጂ ነገሮችን ሲምፕል ማድረጋቸው ምናምን ኢትዮጵያን አሁን ለምሳሌ ገበሬዎች ምናምን ሲለፉ ስታያቸው ምናምን በተለያየ ቴክኖሎጂ የነሱን ግብርናውን ሁሉንም በኢትዮጵያ ላይ ሌቦር ፎርስ የሚባለው አለ፣ በእጅ ስራ ምናምን በጉልበት የሚሰሩ ነገሮችን እነሱን በቴክኖሎጂ ማሽኖችን ምናምን በቃ ሲምፕሊፋይ የሚያደርጉበት መንገድና እሱን ነገር በጣም የምትወስድላቸው ነገር እሱ ነው። ቴክኖሎጂ በጣም አድቫንስ ሆኖ የሰውን ልጅ ስራ ቀለል ያደረጉበት ሁኔታ ማለት ነው። እሱን ልትወስድ ትችላለ፣ ኢንአይሶሌሽን ብቻውን ማለት ነው። ከዛ ውጭ ግን ኢንተርምስ ኦፍ የሆነ ካልቸር ነገር ምናምን ስትወስድ ግን የሞተ ነው። በጣም እሱ እንዳለው ምንም አይነት ነገር የምንወስደው ነገር መኖር የለበትም። ከሱ ነው መራቅ ያለብን። ነገር ግን እያደረግን ያለ ነው። እነሱን ነው በቃ እንደ ጋድ ነው የምንወስዳቸው። በቃ ውጭ ስንባል አሁን አሜሪካን ነው የምናስታውሰው። አሁን እኔ ይገርመኛል ውጭ ከተባለ ከኢትዮጵያ ውጪ አሜሪካ ብቻ አይደለም አይደለም፣ ኢሮፕ አለው ኦብቪየስሊ ዌስተርን ስንል ሁሉንም ዩሮፕ እና እንትን ያጠቃለላል፣ ዋናዎቹ እነሱ ስለሆኑ ነው። ግን ብዙ ጊዜ አምሮአችን ላይ የሚመጣው አሜሪካ ነው እውነት ለመናገር እና እዛ ጋር ያለች አንድ ተዋና እያደረገችውን በቃ እሷን አርጌ ሞታለው እሱን ካላረኩም ወቸገኛለው ነው። ዘፋኙ አክተሩ፣ ኤቭሪቲንግ ማለት ነው። ሁሉም ያደረጉትን እናደርጋለን ነው። እና እነሱ ደግሞ በዛ መንገድ ደግሞ በጣም አሁን ወርደዋል። እንደውም ስታስቡት በቃ ሁሉን ነገር ሰሩና ማለት ነው። በቃ የሚሰሩት ሲያጡ የሆነ የለም። አንዳንዴ በጣም አእምሮህን እንትን ስትለው ስትለጥጠው ምናምን በጣም ብዙ ስታሳስበው በጣም ትሰራ ትሰራ ትሰራና ከዛ በኋላ ወደሆነ ወደማይረባ ነገር ማለት ነው ትሄዳለና እንደዚህ አይነት እየሄደ ያለበት ሁኔታ አለ ብዬ ነው የማስበው፣ ዌስተርን ላይ ማለት ነው እሱ ነገር። ስፔሻሊ ካልቸራሊ በጣም ብንርቅ ከሱ ነገር ጥሩ ነው። በጣም ፖዘቲቭ የሚያዝ ደህና ነገር የለም። እሱ እንዳለው ማለት ነው አንተ ኮክኒያም አቤት አባዬ እስኪ ጸጉረን አንዳንዴ ወደ ግራ ታቅደደ ሁሌ ወደ ቀኝ አባዬ ዛሬ እስከ አስገደ ነው አንድ አባት የሆነች ነገር ለማንሳት ሲፈልግ እኮ ነው። አንዳንዶች እንደዚህ ነው በቃ ትሯንም በቃ ለመቆም ሲፈልግ ወደ ግራ ጠቅለለው። የፈተና ውጤት ተነገራችሁ ነገር ያለው እንዳይሆን አስነጥሳለሁ። እስኪ በል ፊዚክስ ነው ራሱ ሆን ብለህ መሳት

እጅጉን እጅጉን እያልኩ እና እናት አባቶቹ እያዩት ነው ማለት ነው። እና እጅጉን አውጣ ታቃ እጅጉን አናፈቅኩምና፣ ወፍ ወፍ ኧረ ወፍ ምን ነገሮች እኮ አይመቻችሁ። አንተ ልጅ በጣም እያናደርከኝ ነው። ትወደኛለህ ወይስ አትወደኝም? ምን እንደ እያወቅሽው ዛሬ የመጨረሻችን ነው በቃ። ይሄንን ቃል ካላወጣ እኔ እናንተን እንለያያለን። ኡፋ እወድሻለሁ።

ድሮኑን ካሜራ እየራቁት ነው። ለነገሩ ድሮን ሲባል ኢትዮጵያ ላይ ባለፉት ጥቂት ጊዜያት የሆነ በድሮን መመታት ምናምን የሚባለውን ነው። ያንን እየሰማ ድሮን ካሜራ ማረጋገጥ አለብን፣ መራቅ አለብ አለ። እንትናቸው ገብቶኛል። ምንድን ነው ፍራቻቸው ገብቶኛል። ያው ለካሜራማኑና ለዳይሬክተሩ አዝኛለሁ። ሚስቴን በጣም መፈራት አለው አንዳንዴም ልትደበድበኝ ትነሳለች። ሚስቴን በጣም እፈራት አለው አንዳንዴም ልትደበድበኝ ትነሳለች። ሚስቴ በዘመኑ አገላለጽ ፌሚኒስት የምትባል አይነት ናት። የእሷ ታዲያ ትንሽ ባስ የሚለው በምንም አይነት ጉዳይ ላይ ተነጋግረን እሷ ካላሸነፈች ሞት መስሎ ነው የሚታያት። ቁጣዋ አንዳንዴ ባሏ እንደ ቁጣዋ አንዳንዴ ባሏ የሆንኩኝ ሳይሆን የእንጀራ ልጇ የሆንኩኝ ነው የሚመስለኝ። ምን ይደረግ፣ ትዳር አደር እችለዋለሁ። እንደዛ የሚባል ነገር የለም ማለት ትዳር ነው እችለዋለሁ። ሴቷ እያዘዘችህ ምናምን እንደ ልጅህ እየቆጠረችህም ረደስ አይልም አንተ የሆነ ጊዜ ምን ሆነ መሰላችሁ? እኔ እና እሷ የቁንጅና ውድድር ተጋብዘን ሄደን፣ ከዛ ስንመለስ ዓይኗን አፍጥጣ እንደዛ ቆመህ ያጨበጨብክላት ሴት ምን ናት? ተናገር ብላ አፋጠጠችኝ። አረ እኔም አይደለችም ብላት፣ ሂድ እሷ ታሳድር ብላ አውጥታ በር ዘጋችብኝ። በስንት ልመና በር ከፍታልኝ፣ ባላጠፋው ጥፋት ይቅርታ ጠይቄ አስገባችኝ። አንዳንዴ ምን ሆኜ ነው እንደዚህ ምፈያውላለሁ? መልሱ ግን በጣም ስለማፈቅራት ነው ተጋብተን አንድ ላይ የኑርን ራሱ ልክ እንደ በፊቱ ነው ማፈቅራት። በቃ ምን ብዬ ላስረዳችሁ? እሷን ማጣት ለእኔ በጣም ከባድ ነው። ደግሞ የሚገርመው እኮ ስራ ቦታ ወንዱም ሴቱም የሚፈሩኝ እና የሚያከብሩኝ አይነት ሰው ነኝ። እንዴት እንደሆነ አላቅም። እሷ ጋር ስደርስ ግን መልፈስፈስ ጀምራለሁ። አሁን የጨነቀኝ ነገር የትምህርት ነፃ ስኮላርሽፕ አግኝቻለሁ እና ኃይለኛዋ ሚስቴን ምን ብዬ ነው ማሳምናት? እባካችሁ እስቲ መፍትሄ ፈልጉልኝ ወገን። መጀመሪያውኑ አንተ የሆነ ኢቭን ከመጀመሪያው አነጋገሩ ምን አለ እንዴት ብየንም ማሳምናት ፈርቻለሁ ምናምን ፍቅር እንደዚህ ከሆነ ይከብዳል። ማለት ሚስት ልታከብርህ ይገባል። በነገራችን ላይ በጣም ትልቅ ልታረግልህ የምትችለው በጣም ትልቁ ነገር ክብር ነው። ሪስፔክት ልታረግልህ ይገባል። አንተ የምትለውን ልታምንህ ይገባል እንጂ ዝም ብላ እኔ አሸንፋለሁ ምናምን የምትል ከሆነ ትክክለኛ የትዳር እንትን ኬሚስትሪ ነው ብዬ አላስብም። በግሌ ማለት ነው እኔ ዛ ትንሽ ያንን መጀመሪያ ምንድነው ይሄ ባላንሱ ወደ አንተ መዞር አለበት ነው። ውሳኔም ስሰጥ ምናምን ቤት ላይ ያለውን ነገር አንተ ነው ኮንትሮል ማድረግ መቻል አለብህ፣ እንጂ እሷ ከሆነች ይከብዳል ነው። ስለዚህ ትክክለኛውም አካሄድ አንተ ነህ ኮንትሮል ማድረግ አለብህና ኮንትሮል ሲባል የሆነ አይነ ምናምን ሳይሆን በቃ ውሳኔው ላይ ያንተ የመጨረሻ ውሳኔው ያንተው ነው ሊሆን የሚገባው እና ክብር ሪስፔክትም ሊሰጥህ ይገባል ነው ቤት ላይ ስለዚህ እሱ ካልሆነ ግን አንተ የሆነ ነገር ለማለትም ስትልም ራሱ ተቃውማ ብቻ ሳይሆን አይ ይሄንን ካልተቀበልክ እያለች የምታስወጣ ከሆነ እሱ ትክክል አይደለም ነው ከዛ ውጭ ለዛሬ የነበረን ቪዲዮ ይሄን ይመስላል ሌላ ጊዜ ሌላ ቪዲዮ ላይ እንገናኛለን